የምር 20 ዓመት ይሆን? ምን ኮሜንት ከተጻፈ? አመበሽ ደስ ያለሽ የእውነት ነው። አሁን ተበላው አንድ ላይ እንዳልኩ እሷ እኮ ልክ ናት። ሀያ አመቷ ነው። አስራ ዘጠኝ ካለፈች አንድ አመት ሞልቷታል። አስራ ዘጠኝ ላይ ግን ስንት ይቆማለች ነው ጥያቄው መወፈር ስጀምር ወደ ሀያ ራሴ ተጠጋሹ እንደ ዐመቴ ነው በአስራ

እራስህ አምንት አውቃለህ፣ ማለት ነው እሷ ቢያንስ አስሮት ሲጨርስ የዛሬ ስንት ዓመት ነበረ? ስደምረው ነው ሀያ ሁለት የእውነት አይደለም መቼም እሱእዚ ሴቶች ናችሁ ሁላችሁ እንደብል እየመታችሁ የምታልፉት ክላስ ላይ በተለይ ሀያ ያለፋችሁ ሴቶች ለለምረቀ ዩኒቨርሲቲ ማገቡት

ቤቴ ጆና ማን ነው እንትን አይደለም እንትን መቼም አይሆንም አይደል ቤቴ ጆና እኮ እያወራሽ ወይስም አልጠራሽ አወዛገብሽ ሌላ ሰው ነው ቆይ አስቤያለሁ ስፖርት ለመስራት አጠፋለሁ ምን አግኝተሽ ነው እኮ ንገሪኝ። እኛ ምንድን ነው በጣም ለምን አታወቂኝም? ፎኒክስ እኛም እኮ ምግብ መቼ አቁመን እናውቃለን? እየበላን ነው የራሳት አይ እኔ እንጃ እንግዲህ ምን አውቃለሁ። እኔ ምን እንዳወፈረኝ ይሆናል። አንተን ምን እንዳወፈረኝ ደም ታይፕን ቼክ አድርግ። እኔ ሐኪም ቤት ሂጅ፣ ደም ታይፕን ቼክ አድርጌ ምናምን ነው። ምግብ መብላት የጀመርኩ ለመወፈር መጀመሪያ ሳስብ፣ መወፈር ፈልጌ ነው የወፈርኩት። ፈልጌ ነው የወፈርኩት መወፈር ፈልጌ ነው የወፈርኩት። አሁን ሲበዛ አስጠላኝ እንጂ መጀመሪያ ፈልጌ ነው የወፈርኩት። መቀነስ ነው መቀነስ ደግሞ አሁን ማለት ነው ቦርጬን ብቻ ቦርጬን ብቻ መቀነስ አልቻልኩም። ቦርጭ ብቻ ሰውነትሽ እንዳለው

እዚህ ጋር የሚያሰለችኝ ነው። እንደዛ ከሆነ አታሰልችም፣ አስመልስላችሁ አሚን፣ አሚን፣ አሚን። ደንባሪ ትደናበር ያለች ነው። ደንባሪት ያለሽ ምንድን ነው? አፍላፍቅርን አታየውም ነበር? አይ እዛ ላይ እንደምሰሩ ነን አካል የዛ ካራክተር ነው። የካራክተሩ ስም ነው ማናት? አፍቃሪዋ ከእናንተ ውስጥ ቀይ፣ ወደ ሁሉም ሰው አፍቃሪ ነው። እርሶ አፍላፍቅር እንዴ? ሁላችሁም አፍቃሪው ናችሁ። ትችሉታላችሁ። ሁሉም አፍቃሪውንም ተፈቃዩ አሁን አሁን የመመዝገብ መውራድ መጣለ። ለምን ተፋቅሮ መስራት ትፈልጋለህ? ለማፍቀር ለመፈቀር፣ ታፕ ታፕ አድርጉ። ሚመችሽ ካራክተር ከአንቺ ውጭ የማን ነው? እኔም በቀኝ ሞዶ ካራክተር ከወንድ ከሴት ከአንቺ ውጭ ወይ ምን ነው ማ? ከወንድ ብቻ፣ ከአጠቃላይ ይህን ካራክተር ቢሆን ምናምን በጣም ይመችሽ። አጠቃላይ ከወንድ የቡች የቦቸራ የቦቸራ ካራክተር ወደዋለ። ከሴት ደግሞ ምን ነው ነውቦ፣ አንተ ስለማታየ አታውቀው

የነጎነእነሰያ፣ አይደለም ይለን አቅሻለሁ አለኝ አቅሻለሁ፣ ግን ድራማችሁን ግን አላይም አለ እና አፍላ ፍቅርን ድሮ ነበረ ያያል ትንሽዬ ትንሽዬ ድሮ ያያል እና

እስቲ ላከልኝ እና አስገባሁት። ኦኬ፣ የኔ እንዲክለን እያረክ ነው ኔትወርክ ነው። ብራዘር፣ እንዴት ናችሁ? አለን ይመስገን ነው። አረ፣ ጠፍተሻል ብራዘር። አረ ያለው ጋይ ስታፕ ታፕ ታፕ ታፕ ዛሬ ታፕ አልነበረሽማ። ማለት መጥቼ ነበርኩ፣ አንተ አምሽተ ነው እኔ በአካል ልክ እንደዚህ ወፍራም ነኝ፣ ንገራቸው። አደለችም ወይ እስኪ በአካል እንደዚህ ማለት አደለችም በል እያለች እሺ ይሄ ያጋንናል ነ ማን ስሎት ነው ጓጎ ብራዘር እስኪ

አይ ውፍረቱ ልታሳይ ነው።

ቤት ተቆርቋሪ ደንባሬ ተቆርቋሪ ፊልም ላይ ያረፈችው ነው ምሰራው። አረ ደንባራ ሽንተ መጣ በመባል ትታወቃለች። ለዛ ነው ሌላ ስልክ ባንመካከል ደግሞ እንደስ ቀላል ቀላል ቀላል ደስ ላል በእናንተ የተነሳ አው ማርያምነ ቆንጆ ናት ግን ወፈረች እንጂ ባትወፍር እንጂ ነው ወይስ ወፈረች እንጂ መሀል ላይ

ዩ ሶ ማ ጠዋት ነው እንዴ? ተከፋፈለ እንዴ? ጠዋት አላዩት። እዚህኛው ኤፕሶድ በኋላ ነው ለካ የምገባው። ስንት ነው? አምስት ላይ አምስት ላይ። አሁን አራት ነው የሚሰራ። አዎ ቀጣይ ማለት ነው። አራት ላይ ፎንክ አለኝ፣ ከዛ አምስት ላይ ትገባለህ አለኝ። ማነገረህ ደውለው

ቁጭ መግባት ጀምሮ ነበር እንዴ? አይ በባለፈው አንድ ሁለቴ ገባና ቀን ምናምን ይገባል እንጂ እንደዚህ አይገባም በስርዓት።